ጤና ይስጥልን። የዩቱብ ቻናል ተከታታዮቻችን ዕለታዊ መረጃዎቻችንን እናደርሳችኋለን። አብራችሁን ቆዩ። ወታደራዊ ሥልጠናዎች የሰራዊቱን ድል አድራጊነት ይበልጥ የሚያረጋግጡ ናቸው ሲሉ ሌትናንት ጀኔራል ዘውዱ በላይ ገለጹ። በየ ደረጃው ለሰራዊቱ እየሰጠን ያለነው ውስብስብና ፈታኝ ወታደራዊ ሥልጠና ጠንካራ ተተኪ አመራሮችን በመፍጠር ድል አድራጊነታችንን በአስተማማኝ ሁኔታ የሚያረጋግጡ ናቸው ሲሉ የማዕከላዊ እዝ አዛዥ ሌተናል ጀነራል ዘውዱ በላይ ገልጸዋል። በጋምቤላ ክልል ጊዜያዊ ማሰልጠኛ ማዕከል ተገኝተው የጓድና የመቶ አመራሮችን የስልጠና ሂደት የተመለከቱት አዛዡ ተተኪ አመራሩ ጽናትን፣ ጀግንነትንና አይበገርነትን ከቀደምት አመራሮቹ በመውረስ በሚሰጠው ስልጠና የሚያገኘውን እውቀት አክሎ በመስራት በተልኮምን ጊዜም የድል ባለቤት መሆን ይጠበቅበታል ሲሉም አሳስበዋል። ካለን ግዳጅ አንጻር ተተኪ አመራሮችን በስልጠና ማፍራት ወቅቱና ሁኔታው የሚጠይቀን ጉዳይ ነው ያሉት ሌተናል ጄኔራል ዘውዱ በላይ ጠንካራ ፈታኝና ውስብስብ ስልጠና የሰራዊቱን የማድረግ አቅም ወደ ላቀ ደረጃ ለማሸጋገር አስፈላጊ መሆኑን ጠቅሰው በከባድ ስልጠና አካላዊና ስነ ልቦናዊ ዝግጅነቱ የዳበረ ሰራዊት ሁሌም የድል ባለቤት ነው ሲሉ የህይወት ልምድና ተመክሯቸውንም ለበታች ሹሙ አመራር አካፍለዋል። ሰልጣኝ ሁለተኛ የበታሹም አመራሩ ለሀገራቸው ክብርና ሉዓላዊነት በጀግንነት ያለፉ ጓዶቹን አደራ ጠብቆ ማስቀጠል እንዳለበት የገለጹት ጀነራል መኮንኑ ትልቅ ሀገራዊ ኃላፊነት የተጣለባችሁ መሆኑን በመረዳት በጥሩ ዲስፕሊንና በአመርቂ ውጤት ሥልጠናችሁን ማጠናቀቅ ይጠበቅባችኋልም ሲሉ አስገንዝበዋል። የፈረንሳይ ወታደራዊ ልዑክ የመከላከያ ትምህርት ተቋማትን ጎበኘ። በጅቡቲ የፈረንሳይ ጦር መሪ ሜጀር ጀነራል ሰባስቲን ባልቴ የተመራ ልዑካን ቡድን አባላት በመከላከያ ሰላም ማስከበር ማዕከል የዓለም አቀፍ ሰላም ማስከበር ማሰልጠኛ ኢንስቲትዩትን ጎብኝተዋል። ኢንስቲትዩቱ የሚያከናውናቸውን ዓለም አቀፍ የሰላም ማስከበር ግዳጅን በተመለከተ አጭር ገለጻም ተደርጎላቸዋል። የመከላከያ ሰላም ማስከበር ማዕከል አዛዥ ሜጀር ጀነራል አዳምነ መንግስት ሁለቱ ሀገራት የረጅም ጊዜ ዲፕሎማሳዊ ግንኙነት እንዳላቸው በመግለጽ ኢትዮጵያ የሰላም ማስከበር ተልኳን በስልጠናና በስትራቴጂ በመከወን ሽብርተኝነትንና ጽንፈኝነትን በመጋፈጥ ከፍተኛ ሚና እየተወጣችም ትገኛለች ብለዋል። የልዑካን ቡድኑ አባላትም ኢትዮጵያ በአፍሪካ ቀንድ ባለው ሰላምና ጸጥታ ዙሪያ እያበረከተች ያለውን አስተዋጽኦ አድንቀው የፈረንሳይ መንግስት ከመከላከያ ሰላም ማስከበር ማሰልጠኛ ኢንስቲቱት ጋር በጋራ መሥራት ቁርጠኛ መሆኑን ገልጸዋል። በተመሳሳይም በመጀር ጄኔራል ሰባስቲን ባልቴ የተመራው ልዑክ የመከላከያ ዋር ኮሌጅንም ጎብኝቷል። የመከላከያ ዋር ኮሌጅ አዛዥ ብርጋዴር ጀነራል ቦልቲ ታደሰ ዋር ኮሌጅን ጨምሮ መከላከያ እየገነባቸው ያሉት የትምህርት ተቋማት ኢትዮጵያ ዘመናዊ ሰራዊት ለመገንባት የምታደርገውን ሂደት በመደገፍ ረገድ ከፍተኛ አስተዋጽኦ እያበረከቱ እንደሆነ አስረድተዋል። ሜጀር ጀነራል ሰባስቲን ባልቴን ለመከላከያ ዋር ኮሌጅ መደበኛ ተማሪዎችና ስታፍ መኮንኖች የፈረንሳይ ስትራቴጂ እና ወታደራዊ ተልዕኮ በአፍሪካ ቀንድ በሚል ርዕስ ማብራሪያ ሰጥተዋል። ወታደራዊ እርምጃዎች በስትራቴጂክ አመራሮች የሚዘወሩ በመሆናቸው ያለንን ቀጠናዊ ትስስር ለማጠናከር ጠንክረን እንድንሰራ ያግዘናልም ብለዋል። በመከላከያ ዋር ኮሌጅ የተደረገላቸውን አቀባበልና ገለጻ አድንቀው ለቀጣይም ከተቋሙ ጋር ተባብሮ ለመስራት ፍላጎት እንዳላቸው በመግለጽ መጻሕፍቶችን ለመከላከያ ዋር ኮሌጅ በስጦታ አበርክተዋል። ማሰልጠኛ ትምህርት ቤቱ የመልመል ሰልጣኞች የስልጠና መክፈቻ ስነስርዓት አካሄደ። የብርሸልቆ መሠረታዊ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት ከተለያዩ ብሔር ብሔረሰቦችና ሕዝቦች ተመልምለው የመጡትንና የመከላከያ ሰራዊት ያወጣውን መስፈርት አሟልተው የተገኙትን ወጣቶች ተቀብሎ ስልጠና ማስጀመሩን አስታውቋል። የብርሸልቆ ማሰልጠኛ ትምህርት ቤት ዋና አዛዥ ኮሎኔል መኮንን መንግሥቴ ማሰልጠኛ ትምህርት ቤቱ አንጋፋና እድሜ ጠገብ ተቋም መሆኑን አውስተው ዛሬም እንደ ትላንቱ ጀግና ብርቱና አይበገረ የኢትዮጵያ የቁርጥ ቀ ልጆች ማፍራት መቻል መቀጠሉን ተናግረዋል። ምልምል ሰልጣኝ ወታደሮች የሚሰጣቸውን የአካል ብቃት፣ የወታደራዊ ስነምግባር እንዲሁም የስነ ልቦናና አጠቃላይ የትምህርት ስልጠና ፕሮግራምን በንቃትና በታታሪነት በመከታተል ስለ ውትድርና ሳይንስ በቂ የሆነ ዕውቀት አመለካከትና ወታደራዊ ቁመና ሊኖራችሁ ይገባል ሲሉም ኮሎኔል መኮንን መንግሥቴ አስገንዝበዋል። የሴክተር ሳውዝ የላቀ ግዳጅ አፈጻጸም ላስመዘገቡ የ19ኛ ሞተራይዝድ ሻለቃ አባላት እውቅና ሰጠ። በደቡብ ሱዳን የሰላም ማስከበር ተልኮ የሴክተር ሳውዝ የላቀ የግዳጅ አፈፃፀም ላስመዘገቡ የ19ኛ ሞተራይዝድ ሻለቃ አባላት እውቅና ሰጥቷል። በመድረኩ የሴክተር ሳውዝ አዛዥ ብርጋዴር ጄኔራል ድነሽ ስንጊ የ19ኛ ሞተራይዝድ ሻለቃ በደቡብ ሱዳን ለተሰማራው የሰላም ማስከበር ተልኮ ኩራት እና መገለጫ መሆን መቻሉ እንዳ ደስታቸው ተናግረዋል። ሴክተር አዛዡ አያይዘውም ሻለቃው በግዳጅ ቀጠና የተፈጠረውን የሰላም መደፍረስ በፍጥነትና በብቃት በመቆጣጠር በተለይም የታፈኑ የተባበሩት መንግስታት ሰራተኞችን በማስለቀቅ የቆሰሉ ሲቪሎችን በማከም ቃጠሎ ሲያጋጥም በፍጥነት በመድረስና ጉዳትን በመቀነስ ሻለቃው ያስመዘገበው ውጤት ለተልኮ ሲኬታማነት ከፍተኛ ድርሻ ማበርከት መቻሉን ገልጸዋል። ብርጋዴር ዲነሽ የ19 ሞቶራይዝድ ሻለቃ ዩናምስ የሚተማመንበት ኢትዮጵያዊ የሰላም ማስከበር ሻለቃ መሆኑንና የተሰጠው እውቅና ለሀገርና ለህዝብ ከፍተኛ ትርጉም እንዳለው ጠቅሰው ለዚህ ውጤት መመዝገብ ከፍተኛ ጥረት ላደረጉ የሻለቃው አዛዥና መላው አባል ምስጋና አቅርበዋል። የ19ኛ ሞቶራይዝድ ሻለቃ አዛዥ ኮሎኔል አለሙ ክንኪና በበኩላቸው እውቅናና ሽልማቱ የሻለቃ አባላትን ለአስጨራሽ ጥረት ውጤት መሆኑን ገልጸው ሀገራዊና ተቋማዊ ተልእኮውን በላ ታላቅ ስኬት መፈጸም በመቻሉ መደሰታቸውንም ተናግረዋል። የተወደዳችሁ ተከታታዮቻችን ዕለታዊ መረጃዎቻችን እኝን ይመስሉ ነበር። ለቻናላችን አዲስ የሆናችሁ ሳብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንዲሆኑ ጋብዘናቸዋል። ጤና ይስጥልኝ።